ስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ ዕስራ ወሰሙኑ ለወርኃ መስከረም በዛቲ ዕለት ኮነ ሰማዕተ ቅዱስ አባዲር ወእኅቱ ኢራኢ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ መስከረም 28 ቅዱስ አባዲርና እህቱ ኢራኢ በሰማዕትነት አረፉ። ይህም ቅዱስ ለአንጾኪያ መንግሥት የሰራዊት አለቃ ለሆነ ለፋሲለደስ የእህቱ ልጅ ነው። እርሱም በአባቱ መንግሥት የሰራዊት አለቃ ነበር። በውስጡም የሚጸልይበት እልፍኝ ነበረው። ከሌሉ ተመኩል ክብር ይግባውና ጌታችን ኢየሱስ ተገለጠለትና እንዲህ አለው፣ የሰማይትነት አፍን ትቀበል ዘንድ እህት ኢራኢንም ይዘ ወደ ግብጽ አገር ሄድ። ስለ ስጋችሁም እንዲያስብ ሳሙኤል የሚባለውን አንድ ሰው እኔ አዘዋለሁ። ከዚህ ከዚህም በኋላ ሰላምታ ሰጥቶ በታላቅ ክብር ወደ ሰማያት አረገ። እንዲሁ ለቱ ኢራይ ተገለጠላት፣ እንዲህ አላት፦ የወንድምሽን ቃሉን ስሚው ትእዛዙንም አትተላለፊ። ከእንቅልፏም ነቅታ እጅግ ተንቀጠቀጠች። ወደ ወንድሟም ሄዳ ክብሪ ግባውና ጌታችን የክርስቶስ እንደተገለጠላትና እንደተናገረ አስረዳቸው፤ እጅግም ደስ አላቸው። ክብሪ ግባውና ጌታችን የክርስቶስም ስለ ስሙ ወደ ግብጽ ሀገር ሂደው ደማቸውን ያፈሱ ዘንድ በዚህ ምክር ተስማሙ። የቅዱስ አባዲር እናትም ይህን ነገር ባወቀች ጊዜ ልብሷን ቀዳ አለቀሰች። ከባሮቿም ጋራ ወደ ቅዱስ አባዲር መጠጣ በሰማዕትነት እንዳይሞት ታምለው ጀመር። እሱም ስለ ሰማይትነት ነገር ዲዮቅልጥያኖስን እንዳይናገረው አለላት። በዚያን ጊዜ ከልቅሷ ታግሳ ጸጥ አለች። ወደ ሌላ ቦታ ሂዶ በሰማይትነት እንደሚሞት ግን አላሰበችም። ቅዱስ አብአዲርም የሌሊቱ ወደ ሌላ ቦታ ሄዶ በሰማይት እንዳሞት ግን አላሰበችም። ቅዱስ አባዲርን በየሌሊቱ ሁሉ እንዲህ የሚያደርግ ሆነ። ልብሱንም ለውጦ ከቤቱ ይወጣል። በወይን ቤት ላሉ እስረኞችም ውሃ በመቅዳት ያጥባቸዋል። እስከሚነጋም እንዲህ ያደርጋል። በር የሚጠብቀውንም እንዲህ ብሎ አዘዘው፣ ይህን ለማንም አትናገር፤ ይህንንም ስራ ብትገልጥ እኔ ራስህን በሰይፍ ቆርጣለሁ። ከዚህ በኋላ ቅዱስ አባዲር ተነሳ። እህቱን ኢራኤንም ይዞ ወደ ግብጽ አገር ሄዶ እስክንድርያ ደረሰ። ከወታደሮችም ያውቁ ያወቁት አሉ አንተ የሰራዊት አለቃ ጌታችን አባዲር አይደለህም እንዴ አሉት። እርሱም ፈገግ ብሎ ብዙዎች እንዲሁ ይሉኛል፣ እኔ ግን እመስለው ይሆናል እንጂ እርሱን አይደለሁም አላቸው። ከዚህም በኋላ ወዲያ ሌላ ቦታ ሄደ። በዚያም እንደቀድሞው እርሱ አባዲር እንደሆነ ተናገሩት። እርሱም አይደለሁም ላቸው ጀመር ከዚህም በኋላ ከእስክንድሪያ ከተማ ወጥቶ ወደ ታላቋ የምስር ከተማ ሄደ። በዚያም ከአባ አበ ከረዙ ጋር ተገናኝተው ከእርሱ ቡራኬ ተቀበሉ። ከዚያም ወደ ስሙናይን ደርሰው ከዲያቆን ሳሙኤል ጋር ተገናኙ። በማግስቱም ወደ እንጽና ከተማ ሄዱ። በመኮመኮ በመኮንን አርያኖስን ፊት ክብር ግባውና ጌታችን ኢየሱስ ክርስቶስ ስም ታመኑ። መኮንኑም ጽኑ ስቃይን እንዲያሰቃያቸው ጀመር። ቅዱስ አባዲርን በስቃይ ውስጥ ያጸናቸው ዘንድ ወደ እግዚአብሔር ለመነ። ያን ጊዜም ጌታችን የእርሱን ነፍስና የእህቱን ነፍስ ወደ ኢየሩሳሌም ሰማያዊት ወስዶ ሰማዕታት የሚኖርበትን የብርሃን ቤቶች ያሳያቸውና ከዚህም በኋላ ወደ ስጋቸው መለሳቸው። መኮንኑም ማሰቃየት በሰለቸ ጊዜ ራሳቸውን በሰይፍ እንዲቆርጡ አዘዘ። ራሳቸውንም ከሚቆርጧቸው በፊት ከሚቆርጧቸው በፊት መኮንኑ አርያኖስ ቅዱስ አባዲርን እንዲህ አለው፣ አንተ ማን እንደ ወንክ፣ ስምህም ማን እንደሆነ፣ አንተም ከወዴት እንደ ወንክ ትነግረኝ ዘንድ በፈጣሪ አምልሃለሁ አለው። ቅዱስ አባዲርን በነገርኩ ጊዜ ራሳችን እንዲቆርጡ ያዘዝከውን ትእዛዝ እንዳትለውጥ፣ አንተም አለልኝ አለው። መኮንኑን አለለት። ያን ጊዜ የሠራዊት አለቃኒ አባዲር ነኝ አለው። መኮንኑ አርያኖስም መኮንኑ አርያኖስም እንዲህ ብሎ ጮኸ። ወይወልን ጌታ ሆይ ወይ በአንተ ፈንታ እኔ ልሞት ይገባኛል። ይህን ሁሉ ጽኑ ስቃይ እስካሰቃየው ድረስ አንተ ጌታ እንደሆንክ እንዴት ጌታ አላስረዳኸኝም? አለው። ቅዱስ አባዲርም አንተም እንደኔ በሰማዕትነት ትሞት ዘንድ አለህና ትዛዝን አትዘን አትዘን። አሁንም ምስክር እንዳችን በፍጥነት ፈጽም ብሎ መለሰለት። በዚያን ጊዜም ራሳቸውን በሰፊ ይቆርጡ ዘንድ አርያኖስ አዘዘና እርሱንና እህቱን ኢራኤል ቆረጧቸው። የማሩ ልብሶችንም ዘርግተው ገነዟቸው። ዲያቆን ሳሙኤልም የመከራው ወራት እስከሚያልፍ ወደ ቤቱ ወስዶ አኖራቸው። ከዚያም በኋላ ያማረ ቤተ ክርስቲያን ታነጻላቸውና ስጋቸውን በውስጥ አኖሩ። ከእርሳቸውም ታላላቅ ድጎች ተአምራቸው ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማይ ጸሎት ይማረ። በረከታቸው ከኛ ጋር ትኖር ዘለሙ አሜን። ሰላም ለከ አባዲር መዋኢ ኃይለ ኃይለ ጻር በምክረ ጸላኢ እንወ

እግዚአብሔር ይርአይ ም ሰማይ ወረደ በዚህችም ቀን የኬልቅዩስ ልጅ የቅድስት ሶስና እረፍቷ ነው ዜናዋም እንዲህ ነው ይህችን ቅድስት ሶስና በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው አገባት እርሷ እጅግ መልከ መልካም የሆነች ፈጣሪ እግዚአብሔር የሆነች ፈጣሪ እግዚአብሔርንም የምትፈራው ነበረች እናትና አባቷ የሚደጋግ ነበሩ ለልጃቸውም ሙሴ የጻፋትን ኦሪት አስተምረዋት ነበር። ባሏ ዮአቄምም ግን እጅግ ባለጸጋ ነበር። በቤቱ ማጠገብ የተክል ቦታ ነበረው። ከሁሉ እርሱ ይከይካብሪክ ነበርና ይሁድ ወደ እርሱ ይመጡ ነበር። ኃጢአት የከባቢሎን ሀገር ህዝቡን እንጠብቃቸዋለን ከሚሉ ከግብዞች ወገኖች እንደወጣች እግዚአብሔር ስለ እነርሱ የተናገረባቸው ግብዞች የሆኑ ሁለት መምህራን በዚያ ወራት ታዩ። እነርሱም በዮአቄም ቤት የለመዱ የሚያገለግሉም ናቸው። የሚፈራረዱም ሁሉ ወደ እርሱ ይመጡ ነበር። ህዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ ገብታ በዚያ ትመላለስ ነበር። ገብታ በተመላለስ ጊዜ እነዚያ መምህራን ሁለት ጊዜ ሁለት ጊዜ ያዩዋት ነበርና ተመኟት፣ ልቦናቸውንም ለወጡ። ሰማይንም እንዳያዩ ዓይኖቻቸው ግልብጥ ግልብጥብጥ አይኖቻቸውን ግልብጥ አደረጉ። ሰማያዊ እግዚአብሔርም እንዳያስቡ እውነተኛ ህግንም አላሰቡ። ሁለቱም ሁሉ ወደዷት። ፈቃዳቸውንም ለመፈጸም ፈቃዳቸውንም ለመፈጸም ፈቃዳቸውን መናገር አፍረዋል እና እርስ በርሳቸውን በልቦናቸው ያለውን ነገር አልተነጋገሩም። ይደርሱባትም ዘንድ ይወዱ ነበር ያገኟትም ዘንድ ሁልጊዜ ይጠብቋታል አንዱም አንዱን የምሳ ጊዜ ነውና ወደ ቤታችን ንግባ አለው። እየራሳቸውም ተለያይተው ሄዱ። ተመልሰውም በጎዳና እንድንተገናኙ ሁለቱም ተያዩ። ያን ጊዜም ፍላጎታቸውን ተነጋገሩ ብቻ ለብቻ እሷን የሚያገኙበትን ጊዜም ተቃጠሩ። ከዚህ በኋላ በቀን ሲጠብቋት ሶስትና ሁል ጊዜም ትገባ እንደነበር ከሁለቱ ደንገጥሮቿ ጋራም ገባች። አልቧታልና በተክል ውስጥ ትታጠብ ዘንድ ወደደች። ተሰውረውም ከሚጠብቋት ከሁለቱ ረበናት በቀር በዚያ ማንም ማን አልነበረም ነበር። ዘይትና ሽቱ አምጥተውም ዘይትና ሽቱ አምጥተው ያጥቧት ዘንድ ልትታጠብ የተክሉንም ደጅ ይዘጉ ዘንድ ጠንጥሮቿን ያዘዘቻቸው። እነሱም እንዳዘዘቻቸው አደረጉ። የተክሉንም ደጃብ ዘግተው ያዘዘቻቸውን ያዘዘቻቸውን እነርሱ እንዳዘዛቸው አደረጉ። የተክሉንም ደጃፍ እነርሱ ሚያ እንዳዘዘቻቸው አደረጉ። የተክሉንም ደጃፍ ዘግተው ያዘዘቻቸውን ያመጡ ዘንድ በሰርጥ ጎዳና ወጡ። የተሰወሩ እነዚያን ረበናት ግን አላዩዋቸውም። እነዚያ ደንገት ብሮች ከወጡ በኋላ ሁለቱ ረበናት ተነስተው ወደ እርሱ አሮጡ። እነሆ የተክሉ ደጃፍ ተዘግቷል፣ የሚያየን የለምና እንድንደርስብሽ ዘንድ እንወዳ እንወዳለን እሺ በይና አሏት። ይህን ካልሆነ ግን ካንቺ ጋር ሰው እንዳገኘን ተናግረን እናጣላሻለን። ስለዚህም ደንገጥሮችሽን ካንቺ ያስወጥተሽ ስደሰድ ሰደድሽ ሰደድሽ። ሶስና ማለቀሰች። በሁሉም ፈጽሞ ተጨነቀው። ባደርገው ሞታለሁ፣ ባላደርገውም አልድንም። ከእጃቸው ማምለጥም አልችልም። በእግዚአብሔር ፊት ከምበድን ኃጢአት ብሳልሰራ በእጃችሁ መውደቅ ይሻለኛል አለች። ሶስና ቃሏን አሰምታ ጮኸች። እነዚያም ረበናት ከእርሷ ጋር ጮኹ። አንዱ ሮጦ ሂዶ የተክሉን ደጃፍ ከፊቶ ከፈተ። በቤቷም ያሉ በተክል መካከል ጩኸትን አሰምተው ወጡ፣ ምን እንደሆነ ያዩ ዘንድ በሰርጥ ጎዳናም ወጡ። እነዚህ ሁለቱ ረበናትም ይህንን ነገር በተናገሩት ጊዜ በሶስና ላይ እንዲህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿና አሽከሮቿ እጅግ አፈሩ። በማግስቱም ሕዝቡ በባሉ አባዩ አቄም ዘንድ በተሰበሰቡ፣ እነዚያም ሁለቱ ረበናት ሶስናን ይገሏ ዘንድ ከአመጸኞች ልባቸው ጋር መጡ። ከአመፀኛ ልባቸው ጋር መጡ። በህዝብ ሁሉ ፊት ያመጧት ዘንድ ወደ ያቄ ሚስት ወደ ሶስና ላኩ ብለው ወደ ያቄ ሚስት ወደ ሶስና ላኩ ብለው አዘዙ። ወደ እርሷም ላኩባት። እርሷም ከእናት ከአባቷ ከወገኖቿ ከዝብሮቿ ከሚያውቋትም ሁሉ ጋር አመጣች። ሶስና ግን እጅግ ደመግብ ነበረ ደመግቡ ነበረች። መልኳም ያማረ ነው። አመፀኞች የሆኑ እነዚያ ሁለቱ ረበናት መልኳን ለመጥገብ ይገልጧት ዘንድ አዘዙና ገለጧት። አባቷ እናቷ፣ ቤተሰቦቿ የሚያውቋትም ሁሉ አለቀሱላት። እነዚያም ሁለቱ መምህራን በዙ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እርሷ ግን ልቦናዋ በእግዚአብሔር ታምኗልና እያለቀሰች ወደ ሰማይ ተመለከተች። እነዚያም ረበናት ብቻችንን በተክል ውስጥ ስንመላለስ እርሷ ከሁለት ደንጎጥሮቿ ጋር ገባች፣ ደንጎጥሮቿ አንምልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ከዚያም በኋላ አንድ ጎልማሳ ከተሰወረበት ወጥቶ አብሯ ተኛ። እኛ ግን በዚያ ተክል ዳርቻ ሆነን አጤታቸውን አየን። ወደ እነርሱም ሮጠን አንድነት ተኝተውም አገኘናቸው። እኛም እርሱን መያዝ ተሳነን፣ እርሱ በስቶብናልና አመለጠን። የተክሉንም ደጃፍ ከፍቶ ወጣ። እርሷ ግን እርሷን ግን ይዘን ሰውየው ማን እንደሆነ ጠየቅናት፣ ግን አልነገረችንም። ስለዚህ ነገር ምስክሩ እኛ ነን አሉ። የህዝቡ መምህራንና መኳንንትም ነበሩ። በአደባባይ የተሰበሰቡ ሰዎች ነገራቸውን አላመኑላቸውም። አመኑ። የተሰበሰቡ ሰዎች ነገራቸውን አመኑላቸው። ትሙት በቃ ብለውም ፈረዱባት። ሶስናም ቃሏን አሰምታ ጮኸች። ዘላለም ጸንተ የምትኖር የተሰወረውን የምታውቅ የሚደረገውንም ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንደጣሉኝ እንዳጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገር ባደረጉብኝ ገንዘብ የሠራሁት ኃጢአት ሳይኖር እነወሞታለሁ አለች። እግዚአብሔርም ቃሏን ሰማ። ይገድሏት ዘንድ የወሊዮ ሲወስዷት እግዚአብሔር ስሙ ዳንኤል በሚባል ልጅ ላይ ልቡናውን ልቡናን አነሳሳ። እኔ ከዚህ ሴት ደም ንጹህ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ የምትናገረው ይህ ነገር ምንድን ነው አሉ። ዳንኤልም በመካከላቸው ቁም ኋላ አዋቂዎች የምትሆኑ እናንተ እስራኤል ልጆች፣ ሳትመረምሩና ነገሩን ሳትረዱ በእስራኤል ልጅ ላይ እንዲህ ያደርጋችሁ እንደዚህ ያለ ፍርድን ትፈርዳላችሁን አለ። እነዚህ መምህራንም በሐሰት አጣልተዋታል ና ወደ አደባቢ ተመለሱ አላቸው። ህዝቡም ሁሉ እየሮጡ ወደ አደባቢ ተመለሱ። አለቆቹም ዳንኤልን እግዚአብሔር አንተን አልቆሃል ና መካከላችን ተቀምጠ ተናገራሉት። ዳንኤልም እየራሳቸው አርቃቸው አቁሟቸው፣ እኔም ልመርምራቸው አላቸውና ና አንዱንም አንዱን አረቀው አራርቀው አቆማቸው። ዳንኤልም ከእርሳቸው አንዱን ጠርቶ ከዚያ ሰው ጋር በምን እንጨት ስር ሲነጋገሩ አያዋት? አለው። በኮክ እንጨት ስር ሲነጋገር አየዋት አለ አየኋቸው አለ። እርሱም ማረቆ ሁለተኛውን ሲነጋገሩ ያየህበት እንጨት ምንድን ነው አለው። ሮማን ከሚባል እንጨት ስር ነው አለ። ህዝቡም ሁሉ ቃላቸውን አሰምተው በመጮ ያመነችበት ሶስና ዳናት እግዚአብሔርን አመሰገኑት። ከቃላቸው የተነሳ ዳንኤልን እስከ ዳንኤል አስነቅፏቸዋልና ምስክርነታቸውንም አሰጠ አድርጎባቸዋል። በእነዚያ በሁለቱ መምራት ላይ በጠላትነት ተነስተው ገደሏቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን።